ኢትዮጵያ ቡና ቅጣት ተጣለበት። የ2018 የሲቢኤ ኢትዮጵያ ፕሪምየር ሊግ አራተኛ ሳምንት ላይ ሲደርስ በዚህኛው ሳምንት ከፍተኛ ቢጫ ካርድና ቀይ ካርድ የበዙበት ሳምንት ሆኖ አልፏል። በአራተኛ ሳምንት የሲቢኤ ኢትዮጵያ ፕሪምየር ሊግ በ10 ጨዋታ 59 ቢጫ ካርድ እና ምስት ቀይ ካርድ በዳኞች ተመዘዋል። ይህም ማለት በእያንዳንዱ ጨዋታ በአማካኝ አምስት በላይ ቢጫ ካርዶችም ተመዘዋል ማለት ነው። በዚኛው ሳምንት በ10 ጨዋታ 17 ግቦች በተለያዩ 17 ተጫዋቾች ከመረብ ሲያርፉ በጨዋታ 1.7 ጎል የተቆጠረበትም ሲሆን ከሶስተኛ ሳምንት ጋር ሲነጻጸር የአንድ ግብ ጭማሪ አሳይተዋል። አራተኛው ሳምንት መጠናቀቁን ተከትለው የፕሪሚየር ሊጉ አክሲዮን ማህበር የውድድርና ስነስርዓት ኮሚቴ ከዳኞችና ከግጥሚያ ታዛቢዎች የቀረቡለትን ሪፖርቶች በመመርመር በተጫዋቾች፣ በክለቦች፣ በአሰልጣኞችና እንዲሁም በአሰልጣኞች ቡድን አባላት ላይ የተለያዩ የዲስፕሊን ውሳኔዎችን አሳርፏል። በዚህ መሰረት ኢትዮጵያ ቡና ከኢትዮ ኤሌክትሪክ ጋር ባደረገው ጨዋታ ከጨዋታው መጠናቀቅ በኋላ የክለቡ ደጋፊዎች ከአሰልጣኛቸው ላይ የውሃ ኮዳ በመወረወራቸው ጥቃት የማድረስ ሙከራ አድርገዋል በሚል የኢትዮጵያ እግር ኳስ ፌዴሬሽንን ሕግ መሰረት በማድረግ ክለቡ 25ሺ ብር እንዲቀጣ ተወስኖበታል። ፋሲል ከነማ፣ ኢትዮ ኤሌክትሪክ፣ መቀሌ ሰብአንደርታና ሐዋሳ ከተማ በርከት ያሉ ተጫዋቾቻቸው በአንድ ጨዋታ በርካታ ካርድ በመመልከታቸው 5000 ብር እንዲከፍሉ በውድድርና ስነ ስርዓት ኮሚቴ ወስኗል። የመቀለ ሰብአንደርታው ፍሬዘር ካሳ አራትና ወላይታ ዲቻው ናትናኤል ናሲሮ ሶስት ጨዋታዎች እገዳ ሲጣልባቸው፣ ብሩካ ማኑኤል፣ ቢኒያም ላንቃሞ፣ በረከት ሳሙኤል እና አሸናፊ ፊዳ የአንድ ጨዋታ እገዳ ተላልፎባቸዋል። የሲቢ ፕሪሚየር ፕሪምየር ሊግን መቻልን ኢትዮ ኤሌክትሪክ እና ፋሲል ከነማ በኩል 10 ነጥብ በግብ ክፍያ ተበላልጠው ከአንድ እስከ ሶስት ያለውን ደረጃ ሲይዙ ወላይታዲቻ ታዲቻ ያለምንም ነጥብ ሊጉ ግርጌ ላይ ተቀምጧል። ጌታለ ከበደ፣ ያሬድ ብሩክ፣ በረከት ግዛውና መሐመድ አበራ በኩል ሶስት ግብ የሊጉን ኮከብ ግብ አግቢነት እየመሩም ይገኛሉ። የአምስተኛ ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ ከሁለት ቀን ረፍት በኋላ ነገ ቀን ሰባት ሰዓት ላይ በአዲስ አበባ ስታዲየም ኢትዮ ኤሌክትሪክን ከነገሌ አርሲ በሚያገናኘው ጨዋታ ወደ ሜዳ የሚመለስ ይሆናል።